በህወሓትና የኤርትራ መንግስት ላይ በይፋ ጦርነት መታወጁን የተመለከተ ልዩ ሰበር ዜና ተሰምቷል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁም። ግብፅ በኢትዮጵያ ላይ ጥቃት ለመፈጸም ዛተች። የኢትዮጵያን እንቅስቃሴ እየተከታተለች እንደሆነ የገለጸችው ግብፅ ኢትዮጵያ ከድርጊቷ የማትቆጠብ ከሆነ ፈጣን የማጥቃት እርምጃ እንደምትወስድ ገልጻለች። ዝርዝሩ በቆይታችን ይቀርባል። በአማራ ክልል በመከላከያ ሰራዊቱና በፋኖ ታጣቂ ኃይል መካከል እየተደረገ ያለው አደገኛ ውጊያ ቀጥሏል። ዛሬም ከባህር ዳር ልዩ ሰበር ዜና ተሰምተዋል። በደቡብ ወሎ ዞን ሐይቅና ውጫሌ ከተማዎች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል ብለዋል። በቅድሚያ የሚዳሰስ ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 194 ብር ተገዝቶ 197 ብር ከ8 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ7 ሳንቲም ይሸጣል። የስዊዝ ፍራንክ 184 ብር ከ4 ሳንቲም ተገዝቶ 188 ብር ከ1 ሳንቲም ይሸጣል። የኮይት ዲናር 481 ብር ከ1 ሳንቲም ተገዝቶ 490 ብር ከ7 ሳንቲም እየተሸጠ ነው። የቻይና ዩዋን 20 ብር ከ7 ሳንቲም ተገዝቶ 21 ብር ከ1 ሳንቲም ይሸጣል። አንድ የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ከ8 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ1 ሳንቲም ተገዝቶ 40 ብር ከ9 ሳንቲም በዛሬው እለት እየተሸጠ ሲሆን አስር ብር ተጨማሪ ጉርሻ በእያንዳንዱ የምንዛሬ ዋጋ ላይ አለ። በደቡብ ወሎ ዞን ሐይቅና ውጫሌ ከተማዎች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል አሉ። ተፈናቃዮች እንዳሉት እስከ ሰባት ወራት ልዩነት ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን ሙሉ በሙሉ ተቋርጧል። በሂደቱም ቆይቶም ቢሆን የሚቀርበው ምግብ እየተበላሸ በመሆኑ ወደ ከተማ በመውሰድ ለእንስሳት መኖ ለመሸጥ እስከ መገደድ እንደደረሱም ተናግረዋል። የውጫሌ ወረዳ የምግብና ዋስትና ባልደረባ ተፈናቃዮቹን አቤቱታ አረጋግጠው ከአምስት ወራት በኋላ አሁን መጠነኛ ድጋፍ ማድረግ መጀመራቸውን ተናግረዋል። ስማቸውን የማንጠቅሳቸው ተፈናቃዮች ከምስራቅ ወለጋ ተፈናቅለው ሀይቅ አካባቢ ከሰፈሩ ጥቂት ዓመት ተቆጥረዋል። ለወትሮም ለወራት እየዘገየ ይመጣ የነበረው የምግብ እርዳታ በመቋረጡ ለከፋ ችግር መዳረጋቸውን ተናግረዋል። ከኦሮሚያና ከትግራይ እንዲሁም ከአፋር ክልሎች በተለያዩ አጋጣሚዎች በተቀሰቀሱ ግጭቶች ከቤት ንብረታቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በደቡብ ወሎ ዞን በተለያዩ መጠለያ ጣቢያዎች ተጠልለው እንደሚገኙ መዘገባችን ይታወሳል። የኢትዮጵያ ኢንቨስትመንት ሆልዲንግ ስምንት የስኳር ፋብሪካዎችን ወደ ግል ለማዞር ያደረገው ጥረት ባለሀብቶች ፍላጎት ባለማሳየታቸው በተደጋጋሚ መክሸፉን አስታወቀም። የተቋሙ ዋና ስራ አስፈጻሚ አቶ መላከ ሳህሉ ለፓርላማ እንደተናገሩት በተደጋጋሚ የወጡ ጨረታዎችም ሆኑ የተሞከሩ ቀጥተኛ ድርድሮች አዋጭ የሆኑ ገዢዎችን ማግኘት አልቻሉም። ይህ የተገለጸው ኢትዮጵያ ኢንቨስትመንት ሆልዲንግ የመጀመሪያ ሩብ ዓመት ሪፖርቱን ለፓርላማ ባቀረበበት ወቅት ሲሆን ተቋሙ ከክልልና ከተማ አስተዳደሮች ጋር ከፍተኛ ውጥረት ውስጥ መግባቱንም ገልጿል። የተቋሙ ኃላፊዎች በመንግስት ልማት ድርጅቶች የተያዙ ነገር ግን ለረጅም ጊዜ የቦዘኑ መሬቶች በክልልና ከተማ አስተዳደሮች እየተወሰዱባቸው መሆኑን ለፓርላማው ተናግረዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ፕሮትሬት ኦፊሰር አስማራ ረዲ ሆልዲንጉ ሁሉንም መሬቶች በአንድ ጊዜ ማልማት አይችልም፣ ስለዚህ ፓርላማው ጣልቃ ገብቶ መፍትሄ እንዲሰጥ እንጠይቃለን ብለዋል። ኢትዮጵያውያን ማንኛውንም አዲስ ከአባይ ወንዝ ጋር የተገናኘ ግድቦችን የሚገነቡ ከሆነ የተለየ ምላሽ ይገጥማቸዋል ስትል ግብጽ አስጠነቀቀች። የግብጽ ውሃ ሀብትና የመስኖ ሚኒስቴር ሃኒ ስዋሊም መንግስት የኢትዮጵያ ታላቁ ህዳሴ ግድብ ግጭት አስተዳደር ሲል ለገለጸው ምላሽ ሊከሰቱ ለሚችሉ ሁኔታዎች በሙሉ የተዘጋጀ መሆኑን ተናግረዋል። ግብጽ ኢትዮጵያ የአንድ ወገንና ያልተስተካከሉ ግብጽ የኢትዮጵያ የአንድ ወገንና ያልተስተካከሉ እርምጃዎችን መከታተሏን እንደምትቀጥልም አጽንኦት ሰጥተዋል። ኢትዮጵያ አዳዲስ ግድቦችን መገንባቷን ሪፖርቶች መኖራቸውን ገልጸው ኢትዮጵያ 12 የወንዝ ተፋሰሶች እንዳሉ ትና ሁሉም አዳዲስ ግድቦች አባይን እንደማይነኩ አብራርተዋል። ኢትዮጵያ በቅርቡ ከናይል ተፋሰስ ውጪ ግድብ መገንባቷን አስታውቃለች። ይህ እኛን አያሳስበንም ብለዋል። ሆኖም ግን በናይል ተፋሰስ ላይ ያሉ ማናቸውም የወደፊት ግድቦች ግብጽ በዚያን ጊዜ በተለየ መንገድ ምላሽ እንደምትሰጥ አምናለሁም ሲሉ ተናግረዋል። ችግሮች የተፈጠሩ ያሉት ኢትዮጵያ የአንድ ወገንና ቁጥጥር ያልተደረገበት ስራ በመሆኑ እንዲህ አይነቱ ትልቅ ዓለም አቀፍ የወንዝ ፕሮጀክት የተሳሰተ አስተዳደር መቀጠል አባይን ለማይገመቱ ተለዋዋጭ ለሆኑ ሂደቶች ያጋለጣል የግብጽና የሱዳንን መብቶችና ጥቅሞች አደጋ ላይ ይጥላል ሲሉ አስጠንቅቀዋል። ታሪካዊ የሙስሊም ማህበረሰብ ቅርስ በውድቅት ሌሊት በጸጥታ አካላት መፍረሱ ተዘገበ። በአዲስ አበባ ከተማ በየካ ክፍለ ከተማ 119 ዓመት በላይ ያስቆጠረው በቅርስነት ተመዘገበው ታሪካዊ የወሌ መሐመድ መኖሪያ ቤት በውድቅት ሌሊት መፍረሱን የክፍለ ከተማው መጅሊስ አመራር ለህሩን ሚዲያ ተናግሯል። ከሌሊቱ 9 ሰዓት ከ30 ጀምሮ የሰላምና ጸጥታ አካላት ቤቱ ውስጥ የሚገኙ ሰዎችን በማስወጣት ቅርሱን ማፍረሳቸው ነው የተገለጸው። የባህልና ቱሪዝም ሚኒስቴር ከዚህ ቀደም በሰጠው መግለጫ ታሪካዊ ቅርሱ እንደማይፈርስና ለጎብኚዎች ክፍት እንደሚደረግ መግለጹ ይታወሳል። በአዲስ አበባ የተባረክ መስጂድ አጥረን ጨምሮ የወሌ መሐመድ ቅርስ በጸጥታ አካላት በውድቅት ሌሊት ሲፈርስ ይህ ለሁለተኛ ጊዜ ነው። የስድስተኛ እዝ ክፍለ ጦር በምዕራብ ጎጃም ዞን መቻካል ወረዳ በተለያዩ ቀበሌዎች በተደረገ ጠንካራ ስምሪት ታጣቂ ኃይሉ ሲጠቀምባቸው የነበሩ ንብረቶችንና መሳሪያዎችን በቁጥጥር ስር ማዋል መቻሉን የክፍለ ጦር ዋና አዛዥ ኮሎኔል መብራቱ ኃይሌ ተናግረዋል። በዚህም 15 የፋኖ ታጣቂዎች ሲገደሉ ከ16 በላይ ቁስለኛ ሆነዋልም ብለዋል። ከህዝብ የዘረፋቸው ኤፌሰር ሞተርሳይክል፣ ጄኔሬተር፣ ኮምፒውተር፣ ፕሪንተር እና ሌሎች ቁሳቁሶችን በቁጥጥር ስር እንደዋሉ ተናግረዋል።

በተመሳሳይ የሰሜን ምስራቅ እዝ ክፍለ ጦር በሰሜን ወሎ ዞን በተሰማራው የግዳጅ ቀጠና ተፈጥሯዊ ፈተናዎችን ተቋቁሞ የፋኖ ታጣቂ ኃይልን እንደደመሰሰ ሰራዊቱ አስታውቀዋል። የፋኖ ታጣቂ ቡድን ከመንግስት መስሪያ ቤቶች የዘረፋቸውን ሃይሉክስ ዲፎርዲ መኪና ጫካ ደብቆ ሲገለገልበት ቢቆይም ክፍለ ጦሩ እግር ለእግር ተከታትሎ ማያዝ ችሏል ያሉት የክፍለ ጦሩ አዛዥ ኮሎኔል ሽፈራው ምናሉ ታጣቂ ቡድኑንም ደምሰሰነዋል ብለዋል። በዚህ ጉዳይ ላይ ይህ ዜና እስከተጠናከረበት እስከዚህ ጊዜ ድረስ የፋኖ ታጣቂ ኃይል የሰጠው ምላሽ የለም። የኤርትራ መከላከያ ሰራዊት የኢትዮጵያን ድንበር ተሻግሮ በተቆጣጠራቸው አካባቢዎች ላይ ከባድ ውጊያዎች መደረጋቸውን ከስፍራው የደረሰን መረጃ ያመላክታል። በምስራቅ ትግራይ የኢሮብ ማህበረሰብ መኖሪያ መንደሮች ላይ አዲስ የተደራጁ ታጣቂዎች በኤርትራ ሰራዊት ላይ የደፈጣ ጥቃት መፈጸማቸውን ለማወቅ ተችሏል። ሳይታሰብ በተፈጸመው በድንገተኛ ጥቃት በኤርትራ ሰራዊት ላይ ከባድ የተባለ ጉዳት መድረሱን ነው ለማወቅ የተቻለው። በኢሮብ ማህበረሰብ ላይ ተደቅኗል ያለውን የህልውና አደጋ ለመከላከል በሚል በቅርቡ የተመሰረተው የኢሮብ ሬዚስታንስ አርሚ የህዝባችን ጠላት ናቸው ባላቸው ህወሀትና የኤርትራ መንግስት ላይ በይፋ ጦርነት አውጀዋል። ታጣቂ ኃይሉ ህወሀትን በኃይል ለመጣል ከህወሀት አፈንግጦ ከወጣው የትግራይ ሰላም ኃይል በይፋ ጥምረት በመፍጠር የትጥቅ ትግሉን መቀላቀሉን መዘገባችን ይታወሳል። የድሮን ጥቃቱ ከፍተኛ ፖለቲካዊ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀም። በምርጫ ቦርድ ለተሰረዘው ህዝባዊ ወያኔ ሀርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥተዋል። በዚህም ዘለግ ባለውና በትግርኛ ቋንቋ ባወጣው መግለጫ ለአንድ ሳምንታት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሃት አሁን በተሻለ አቋምና ድርጅታዊ አንድነት እንደሚገኝ አስረድተዋል። ወቅታዊ ሁኔታዎች በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ደረጃ ላይ እንደሚገኝ ገልጾ የፌዴራሉ መንግስት በፕሪቶሪያ ሰላም ስምምነት መሰረት ደህንነታቸውን ጠብቆ ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን መወጣት አለበት ሲል ጥሪ አቅርበዋል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሀት ጨምሮም ምዕራብ ትግራይን በኃይል የያዙት ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፈዋል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝ አስረድቷል። ከዚህ ጋር በተያያዘ የከፋ መስዋዕትነት እንድንከፍል ያስገደድን የድሮን ጥቃት ከፍተኛ ፖለቲካ ውሳኔ የተሰጠበት መሆኑን እንደሚያመላክት አስታውቋልም ብለዋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ጥሪ አቅርበዋል። የቻይናው BYD በ2024 ገቢ ቴስላን በልጦ መገኘቱ ተገለጸ። የቻይናው የኤሌክትሪክ ተሽከርካሪ አምራች የሆነው BYD በ2024 ባስመዘገበው ጠቅላላ ዓመታዊ ገቢ የአሜሪካውን ተቀናቃኝ ቴስላን ለመጀመሪያ ጊዜ በልጦ መገኘቱን ዓለም አቀፍ የፋይናንስ ሪፖርቶች አረጋግጠዋል ኤለን ማስክ የሚመራው ቴስላ ኩባንያ በ2024 ጠቅላላ ገቢው 97.7 ቢሊዮን የአሜሪካ ዶላር አስመዘገበ ሲሆን በዋንግ ቹፋን የሚመራው ቢዋይዲ ደግሞ ከዚህ በመላቅ 107 ቢሊዮን የአሜሪካን ዶላር አስመዝግቧል። ይህ የገቢ ብልጫ የቻይና ኩባንያ በዓለም ትልቁ በሆነው የቻይና ገበያ ውስጥ የኤሌክትሪክ ተሽከርካሪዎችን በከፍተኛ ሁኔታ በማምረትና በመሸጥ ባስመዘገበው ውጤት የመጣ ነው። በዓመቱ በአጠቃላይ 43 ሚሊዮን የሚጠጉ መኪናዎችን በመሸጥ የዘርፉን አጠቃላይ አመራር ተረክቧል። በንጽጽር ቴስላ በ2024 18 ሚሊዮን የሚጠጉ ሙሉ ኤሌክትሪክ ተሽከርካሪዎችን ብቻ ነው ለተጠቃሚዎች ያደረሰው። ነገር ግን ይህ የገቢ ብልጫ ቢኖርም የቴስ ቴስላ የገበያ ዋጋ አሁንም ከቢዋይዲ እጅጉን እየላቀ የላቀ ነው። ባለሀብቶች ለቴስላ ለወደፊት የፈጠራ እድገት ትልቅ ግምት በመስጠታቸው የኩባንያው የአክሲዮን ዋጋ በከፍተኛ ደረጃ እንዲቆይ አድርጎታል። ቴስላ ከ223 ጀምሮ ሲንቀሳቀስ ቢዋይዲ ደግሞ ከ1995 ጀምሮ በዘርፉ ላይ ይገኛል። በገቢ ቢዋይዲ ያላቀ ቢሆንም በጠቅላላ የገቢ ዋጋና በአንድ ተሽከርካሪ ላይ በሚገኘው የተጣራ ትርፍ ቴስላ አሁንም ቀዳሚነቱን እንደያዘ ነው ያገኘነው መረጃ የሚያመላክተው። ክብሯትና ክብሯን፣ የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።